ዳምናላችሁ ወደ ተመልካቾቻችን ከአኩላቀን የቢዝነስ መረጃዎቻችን ጋር አብራችን ቆዩ። የኢትዮጵያ ታመርት ንቅናቄ ይፋ ከተደረገ ጀምሮ የሚመረቱ ምርቶች ከአመት አመት አይነታቸው፣ ጥራታቸውና ተወዳዳሪነታቸው እያደገ መምጣቱን የኢንዱስትሪ ሚኒስትሩ መላኩ ገለጹ። የኢትዮጵያ ታምርት ንቅናቄ ይፋ ከተደረገ ጀምሮ ባለፉት አመታት በርካታ ውጤቶች መመዝገባቸውንም ተናግረዋል። በዚህም ምርቶች ገበያ እንዲያገኙ እንዲሁም ደግሞ ትስስር እንዲፈጠርላቸው በማድረግ በኩል ትልቅ ሚና መጫወቱን ገልጸዋል። ባለፉት ሶስት አመታት የሚመረቱ ምርቶች ከአመት አመት አይነታቸው ጥራታቸውና ተወዳዳሪነታቸው እያደገ መምጣቱንም አስታውቀዋል። መንግስት ለማኒፋክቸሪንግ ከፍተኛ ትኩረት በመስጠት በዘርፉ የሚስተዋለውን የቅንጅት ችግር መቀረፉንም አስረድተዋል። ይህንን ተከትሎም አምራቾች ውጤታማ የማምረት ስራ ውስጥ መግባት መቻላቸውን አስታውቀዋል። ቬትናም ተወዳዳሪ የኢኮኖሚ ስርዓት ለመገንባት የምትከተለው የተሰናሰለ የሰው ሀብት ልማት ትምህርት የሚወሰድበት መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። በጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊ እመቤት ዝናሽ ታያቸው የተመራ ከፍተኛ የመንግስት የስራ ኃላፊዎች ልዑክ በቬትናም ይፋዊ የስራ ጉብኝት አድርጎ ተመልሷል። ቬትናም እንደ ኢትዮጵያ ሁሉ አስቸጋሪ ጉዳዮችን በማለፍ በብዝሃ የኢኮኖሚ የልማት አቅጣጫ ቅኝት እድገትን በማስቀጠል ምቹ እድል የፈጠረች ሀገር መሆኗን አብራርተዋል። በኢትዮጵያ ካለፉት ሰባት ዓመታት ጀምሮ ለብዝሃ የኢኮኖሚ ልማት አቅጣጫ ትኩረት መሰጠቱ ሁለንተናዊ የእድገትና የብልጽግና እድሎችን ፈጥኖ ለመጠቀም ምቹ ሁኔታ መፍጠሩን አስረድተዋል። የቬትናም መደበኛና ኢመደበኛ የትምህርትና ስልጠና የሰው ሀብት ልማት በአነስተኛ፣ በመካከለኛና በከፍተኛ ኢንተርፕራይዝ ልማት ተወዳዳሪ ኢኮኖሚ ለመገንባት የተሰጠው ተልዕኮ ልምድ የሚወሰድበት ነው ብለዋል። በዝርዝር ወደምንመለከታቸው የቢዝነስ ዘገባዎችን አለፍን። የንግድ ማህበረሰቡ ግብር የመክፈል ልምዱ እየተሻሻለ በመምጣቱ ባለፉት ስምንት ወራት የተሻለ ገቢ መሰብሰቡን የሰሜን ሸዋ ዞን ገቢዎች መምሪያ አስታወቀ። በዞኑ በ2017 በጀት ዓመት ከ3 ነጥብ 2 ቢሊዮን ብር በላይ ገቢ ለመሰብሰብ ታቅዶ እየተሰራ መሆኑም ተገልጿል። ቴድሮስ ስሉ ዝርዝር አለው። የሚፈለገው መሰረተ ልማት ለማሟላት ከግብር የሚሰበሰብ ገቢ ትልቁ ሚና እንደሚጫወት የዘርፉ ባለሙያዎች ያስረዳሉ። ግብር መክፈል የዜግነት ግዴታም ነው። ይህን የተገነዘቡት በስሜን ሸዋ ዞን የእንሳሮና የሲያደብርና ዋዩ ወረዳ ግብር ከፋዮች የተጣለባቸውን የግብር መጠን በወቅቱ እንደሚከፍሉ በስልክ ነግረውናል። እየወሩ ማለትን እያታወቅን ያለ ነው። አሁን ቢያንስ በወር ማለት ነው። አንዳንድ ጊዜ እንደ ስራ መጠን ነው። በመሰረቱ አሁን በወር እንደዚህ ይህን ያንን የሚባል አይደለም። አንዳንዴም አምስት መቶ ሰው ለመቶ ሺ ብሩም እናስገባለን። በአመት ግን አስር እስከ አስራ አንድ ሚሊዮን ነው። አሁን የሁለት ሺ አስራ ስድስት ያስገባሁት አስራ አንድ ሚሊዮን ነው። የሁለት ሺ አስራ አምስት አስር ሚሊዮን አስገብቻለሁ። አሁንም ደግሞ በተመሳሳይ እንደዛ እየሰራው ያለውበት ነው ያለው የሚገበረው ነገር ከተለያዩ ልማት የሚውል በመሆኑ ግብር ለሀገር እድገት እንደሚጠቅም ስለማውቅ ግብሬን በሰዓት በእድሳትም ላይ አንደኛ ሰቀጣት እንድናለን። ሁለተኛ ደግሞ ያው ገንዘቡን የተለያዩ ልማት በወቅቱ ይውላል ጥቅም አለ። በአሁኑ ሰዓት በጣም የዘመንና ቀልጣፋ ስለሆነ ምንም የተቸ የሚነገር ነገር የለም። በሄድነው ሰዓት ገብረን የማሳደሻ ወረቀት ሰርተናል። ወደዛው ማሳደሻችን የሚዘን ሄደን እናድሳለን። ግብራችን ችግር የለም። ግብርን በወቅቱ መክፈል የሚፈልገውን የመሰረተ ልማት ጥያቄ ምላሽ ለማግኘት ያስችላል። ይህ እንዲሆንም የተጣለብንን ግብር እንከፍላለን ያሉት ግብር ከፋዮቹ ሰራተኞ ደግሞ ሰፍረዋል። መሰረተ ልማት ይሰራል። የግብር ስወራ ምናምን ስለሌለ እኔ አሁን ለመንግስት ሙሉ በመክፈሌ አይምሮ እርካታል እና ደስተኛ ነኝ። ደስተኛ በመሆኔ ደግሞ ንጹህ እንቅልፍ ራሱ የታክስ ተጠቅማቸው ማጭበርበር የለበታል። ስለዚህ ጤነኛ የግብር አከፋፈል ሂደት ነው ያለኝ። ግብሩ መመከል አንደኛ አገር ነው የሚያደርገው መሰረተ ልማቶች በዓይናችን ማየት እንችላለን። ስለዚህ ግብርን በሰዓቱ ትክክለኛ፣ ጤነኛ የሆነ ሂሳብ ሰነድ በመያዝ ግብራቸውን ማሳወቅ አለባቸው የሚል ሳባ መሰጠል ግብር የማይቀር ዕዳ ስለሆነ ለሀገርም እድገት ጠቃሚ ስለሆነ ያው የግድ ግብር መገበር አለብን። የሚሰራ ሰው ስራውን እስከሰራ ድረስ ይገብራል። ለሀገርም የሚጠቅም ለተለያዩ ስራዎች የሚያገለግል ስለሆነ ለኢንቨስትመንት ሆነ ለምን ጠቃሚ እንደምንሆን ስለምናውቅ ነው እኛ የምንገብረው። የሰሜን ሸዋ ዞን ገቢዎች መምሪያ የግብር ትምህርትና ኮሚኒኬሽን ዋና የስራ ሂደት አስተባባሪ አቶ ሸቱ ሽፈራው ከሚመለከታቸው አጋር አካላት ጋር በትብብር በመሰራቱ በ2017 በጀት ዓመት ባለፉት ስምንት ወራት የተሻለ ገቢ ተሰብስቧል ብለዋል። ሁለት ቢሊዮን ብር ነው በበጀት ዓመት ይሰበሰባል ተብሎ የታቀደው። እስካሁን ድረስ በስምንት ወሩ ውስጥ የተሰበሰበው መደበኛ ገቢ ሁለት ቢሊዮን ብር ነው። ወይም ሰባ ስድስት ፐርሰንት ነው ከአመቱ ወቅት ከከተማ አገልግሎት መቶ ስልሳ ስድስት ሚሊዮን ወይም ሀያ ስምንት ነጥብ ሰባት ፐርሰንት፣ በድምሮ ሁለት ነጥብ ሁለት ቢሊዮን ብር ወይም ስልሳ ስምንት ፐርሰንት ሰብስበናል። ከአመቱ ይህንን ስናካሄድ የገቢን ስንለካው ስምንት ብር አስራ ስድስት አንድ ነጥብ ሁለት ቢሊዮን ብር ነበር የሰበሰብ ነው አሁን በብልጫ ሰማንያ ሁለት ነጥብ አንድ ፐርሰንት እድገት አለው። የሰሜን ሸዋ ዞን በአማራ ክልል ከሚገኙ አካባቢዎች መካከል የተሻለ ገቢ የተሰበሰበበት ነው ያሉት አስተባባሪው ገቢውን ለመሰብሰብ የተሻለ አሰራር በመ መዘርጋቱ የሚሰበሰው ገቢ መሻሻሉን ጠቅሰዋል። በእያንዳንዱ ተግባር ላይ ግብረ መልስ ይሰጣል። የሚሰጠው ግብረ መልስም በየሳምንቱ ድጋፍ ከምናደርግበትና በስልክ ድጋፍ አድርገን ነጥቦችን ሰጠን ሀብት የሚገኝበትን ለይተን የት ቦታ ነው ብር ያለው የትኛው ኮድ ላይ ነው እያንዳንዱ ኮድ ለይተን ብር የሚገኝበትን አመራሩም ለባለሙያ ይሰጣል። በዚህ ላይ ይሰራሉ። ሰላም መደፍረሱና ግጭት መፈጸሙ ተጽዕኖ አሳድሮብናል። በምንፈልግ ክል ሄዳ አላደረገንም። ግን ከሁለት ሺ አስራ አምስት አስራ ስድስት በወሰድነው ትምህርት ተከታይ ድጋፍ እንደሚፈልጉ ወረዳዎች የንግድ ትርፉና ጊዜ ስራ ግብር፣ እንዲሁም ተጨማሪ እሴት ታክስ ላይ ከፍተኛ ቀዳችንም እዚያ ላይ ስለሆነ አተኩረን ከሰራን ውጤት እናመጣለን ብለን በመስራታችን የተሻለ ነገር አግኝተናል። በሰሜን ሸዋ ዞን ከሚገኙ ሶስት መቶ በላይ የገጠር ቀበሌዎች መካከል በሁለት መቶ ሀምሳ አንድ ቀበሌዎች ላይ ግብር እየተሰበሰበ መሆኑን ከዞኑ ገቢዎች መምሪያ ያገኘ ነው መረጃ ያመለክታል።